ስውርዋ ማርያም፣ ይሄ ስርዓተ ቤተክርስቲያን ዓለም የትኛውም ገዳም ሰው ሊቆርብ ንሳ ሊገባ ከሄደ በሰው መክፈል አይገባውም። ሲቀጥል ደግሞ ሁለተኛ ርዕሴ እሁድ ቀን ደርሰ እስከ ዘጠኝ ሰዓት ቆይተ ነው እንዲ ማህበር እንዲሄድ ቢሆን እኔ እንደ አጋጣሚ ሆኖ የስላሴ ባሪያ የሚል አንድ ክፍል አለ። ከዛ ክፍል ነው የመጣሁት። ሁላችንም በድንግል ማርያም ለመቆም ብለን ተሰባስበን ነው እዚህ ጋር፣ የጎደለብን ኖሮ አይደለም። ነገር ግን ቤተ ክርስቲያን እንደ ቤተ ክርስቲያን እንድቀጥል ስርዓተ ቤተ ክርስቲያን እንዲስተካከልልን ነው። ሁሉም ልክ ላይሆን ይችላል። የሚሰራ ሰው ያጠፋል፣ አያጠፋ አልላችሁም። ስርዓተ ቤተ ክርስቲያን ግን ሴት ልጅ እዛ ቦታ ላይ አይፈቅድም እና ከወርስ ቢያንስ ህግ ላይ ትሆናለች። በዛ ሰዓት ራሱ እች ልጅ ሁለት ቀን እንዲዘጋ ሆኖ ጸበሉ እዛ ቦታ ላይ ደም በመታየቱ ማለት ነው እና ይሄ ታችሁም እንደምታውቁት ስውርዋ ማርያም በጣም በብዙ ሺህ ሰው እየዳነን ያለው እና ነገር ግን መገናኛ ጋር ስንጭንም ሆነ ፒያሳ ጋር እንዲሁም ከሱሉልታ ሲመጡ በጣም ዋጋ እየከፈሉ ነው ያሉት እና ወደ ቤተ ክርስቲያን ወደ ገዳም ሲከሄድ ደስ እያለ ነው እንጂ መሄድ ያለባችሁ፣ ስትነሱ እየፈራችሁ መሄድ የለባችሁም። እንደ ማህበር ማህበራትም ቢሆኑ የተለያየ ጉዞ ሲያዘጋጁ ይዘው የሚሄዱት የእናታችንን የድንግል ማርያም ልጆችን ስለሆነ እንደው ተሳቀው ባይሄዱ። እዛ ቦታ ላይም ጋርዶች አሉ እና እነዛ ጋርዶችም በጣም ያስፈራሉ፣ በጣም ይሳደባሉ፣ በጣም ይማታሉ። እና እነዚህ እነዚህ ነገሮች ከኔ ብቻ አይደለም ከዚህ በፊት ሳትሄዱ አሁን ሄዳችሁ በእኛ ጩኸት ምክንያት ተስተካክሎ ሊሆን ይችላል፣ ግን ሙሉ ለሙሉ አልተስተካከለም። ስርዓተ ቤተክርስቲያን ስላልሆነ እንደው ሴት ልጅ ስርዓተ ቤተክርስቲያን በጠበቀ መልኩ አባቶቻችን ካህናት በጣም ብዙ የኢትዮጵያ ኦርቶዶክስ ተዋህዶ ላይ ሊቀ ሊቃውንት አሉና እነሱ እነሱ ቢመሩ ቢያስተካክሉልን ይሁን ነው። ሌላ አዲስ ነገር የለኝም። ስለነበረን ቆይታ አመሰግናለሁ። ካበዛው ይቅርታ ካሳነስኩም እናንተ ተጠቀሙ። እግዚአብሔር አምላክ የልባችሁን መሻት ይምላላችሁ። አመሰግናለሁ። ሶስት ነገር ነው ያነሳሁት። አንዱ እሁድ ቀን ዘጠኝ ሰዓት ድረስ ምግብ መቆየት የለብንም ማስረጃ። ሁሉም ሰው እንደዛ ነው የደረሰው። ሁለተኛ ሰው ከየትም ቦታ ተነስቶ ቢሄድ የሰንበት ተማሪም መመታት የለበትም ዲያቆናትም ከፍለው በአንድ ሰው ለመቶ ሀምሳ ብር መጠመቅ የለባቸውም። ሰው ሄዶ አስራቱን በኩራቱ ተሰጠ እንደ ቤተክርስቲያን ይበቃል። ሴት ልጅ ስርዓተ ቤተክርስቲያን ስላልሆነ ቢስተካከል። ወንድሜ ቴዶ ዘርፋይል መምህሬ ከልብ አመሰግናለሁ። እግዚአብሔር አምላክ አብዝቶ እድሜና ጤና ይስጥልኝ። ከልብ አመሰግናለሁ። የመጣሁት የስላሴ ባሪያ ከሚል ማህበራችን ነው። አመሰግናለን። ቴዶ አብርሃም፣ ቴድሮስ አብርሃም ስመ ሞክሺ ወንድሜ ነው። ሙሉ ከነአባቴ ጭምር ነው። ሞክሺ ሆነኝና፣ በጣም አመሰግናለሁ። ቆንጆ ቆንጆ ሀሳቦች ተነስተዋል ቆንጆ ቆንጆ ሀሳቦች ተነስተዋል። እዚህ ላይ ምናልባት የገዳሙ ሰዎች ቢኖሩ በደንብ ነገሮችን ለመመካከር የሚያስችል ነበርና አሁን እየሰማን ያለ ነው። አጠቃላይ ጥያቄ ካላቸው እና ይሄ ነገር ልክ አይደለም ከሚሉ ቀናያን ብቻ ያለውን ሀሳብ። ስለዚህ አሁንም የገዳሙ ሰዎች ካላችሁ እባካችሁ እባካችሁ ወደዚህ አይነት እንትን ብትመጡ ውይይት ብትመጡ በጣም መልካም። ምክንያቱም በእርግጠኝነት መናገር የሚችለው ነገር የማታስተካክሉት ችግር አይኖር መኖርም አይችልም። በቃ ምክንያቱም አንደኛ እንዲህ ያሉ ገዳማት እንደዚህ አይነት ጫጫታን አይፈልጉም። መቼም ይሄን የመሰለ የፈውስ ስፍራ ዝም ብላችሁ አይደለም የታቀፋችሁ ታቁታላችሁ ብዬ አስባለሁ። እና አትችሉም አሁን በያዛችሁት አሁን ምዕመናን በሚሉት አይነት መንገድ ለጊዜያት ተመችቷችሁ ማስቀጠል የምትችሉት አይደለም። ስለዚህ በውይይት መንፈስ ከኦርቶዶክስ ተዋህዶ ቤተክርስቲያን ልጆች ጋር ተነጋግሮ ይህን ነገር እሺ እናስተካክለው። ይህን ነገር ግን እንደዚህ ነው የምንባባልበት ሞ መቻል አለበት። አሁንም እንድትመጡ እድሉን እንሰጣለን። ማራ ወደ መሀል ብሰጥሽ እድሉን የተሻለን ነው አሁን ልስትሽ፣ ገና ብዙ ልጆች ስላሉ ተለቅ ተለቅ ያሉ በመረጃውን በደንብ ደግሞ የያዙት ለእነሱ አሳልፈ ብሰጥልኝ ደስ ይለኛል። ሁለተኛ እና ቤኒ ምናልባት ብትጠራቸው፣ እንዲሁም ደግሞ ባለፈው እሷ ቤት ገብተው ጊፍት ሲሰጡ የነበሩ ልጆች የምጠራቸው እነዚህ እነዚህ ልጆች ቢጠሩ ዘማሪ ዳዊት ደግሞ እዮብ የምጠራው ምክንያቱም እነዚህ አሁን እኔ ምንድን ነው እዚህ ጋ ብዙ ፎሎወርስ ያላቸው ሰዎች ትናንትና ሂደው ወይም ዛሬ ሂደው ምክንያቱም ሳምንቱ ሙሉ ሲጮህ የነበረው ስለ ስውሯ ማርያም መጥፎ ነገር ነው። ስለዚህ ትናንትና ወይም ዛሬ ሴትዮዋ አለቀቅ አርጋላቸው ወይም የሆነ ኮምፎርቴብል ተስፈምቷቸው ስለመጡ እዚህ ጋር የሚጽፉት ነገር ትንሽ ያስጠላልና እና ቢታቀቡ ብዬ እንትን እላለሁ። እዚህ ላይ አጽንኦ ወስድበት እሺ። መልካም ያው፣ ሀሳብ አስተያየት ያለው የትኛውም ሰው ገብቶ ሀሳቡን በማስፈር ቢያምን ጥሩ። ምክንያቱም ቅድም ተናግሬዋለሁ መፍትሄ እንዳይመጣ ሳይሆን መፍትሄ እንዲኖረው ዝም ብሎ ጉንጫ አልፍቶ ለመጫወቻ ሳይሆን በትክክል አንዳንዴ ወደ ሰዳቢዎቻችን ሳይሻገር እዚሁ አጥራችን ውስጥ ነገሮችን ማስተካከል እንድንችል ከማሰብ የተዘጋጀ ውይይት ስለሆነ ሀሳብን በነፃነት ገብቶ መሞገት በጣም የተሻለ አማራጭ ነው ብዬ አስባለሁ። ስለዚህ አጉል ዝም ብሎ ቲፎዞነት ጥቅም የለውም፣ ወይም ደግሞ ዝም ብሎ ተችነትም ጥቅም የለውም። ስለዚህ በደንብ አድርጎ አብስሎ መናገር በጣም ጥሩ ነው ብዬ አስባለሁ። ማሯ የበለጠ እኔ ቅሬታውን ያው ሰሞኑ የቆየውበትን ርዕሰ ጉዳይ በደንብ ስለምታውቂው ስለተረዳሽኝም ጭምር የሚያውቁት ልጆች እንዲናገሩ እገሌ ይናገር የሚለውን እድል በአንቺ በኩል የሚሰጥ ቢሆን ደስ ይለኛል። እዚህ ውስጥ ካሉ አሁን በደምብ ስላይ ይለዩቸው እኔ ማለት ነው። እንግዲህ ቴዲ በመጀመሪያ ደረጃ ችግር ደርሶበት የመጣ ወንድማችን ነው ቅድም እንዳለ። ሁለተኛ ደግሞ ዘማሪ ዳዊት በደንብ ያውቋል። ለሱ እድሉ ሰጠች። ገዝ ትላለህ። ልኮልኛል ነው ወይስ እዚህ ውስጥ አለ ገብቷል? እንደገና ደግሞ አስገባኝ ያለህንም አስገባኝ። ጌትሽ ቪዲዮ የላኩልህ ትናንትና ነው፣ እሱ ልጅ የለቀቀው ነው። እሺ መልካም፣ እንደዚህ ስላላወቅኩት በደንብ እንትንላለኝ። እሺ ስለዚህ ማንን ላስቀድም? ዳዊት፣ ወንድማችን ዳዊት። እንግዲህ ስላገኘ በጣም ደስ ብሎኛል። የቤተክርስቲያን አምላክ ያክብርልን። ታማረቅ አራት ደቂቃዬን እንግዲህ ጠብቁልኝ ተወዳጆች ስለ ስውሯ ማርያም ገዳም ከሚቃወሙት እዛ ስርዓት ከሚካሄድባቸው ከሚቃወሙት በማስረጃ አራት ነገሮችን አቅርቤ ልጣ አንደኛ ሰዎች ስለመደብደባቸው በማስረጃ አለ ሰዎች ስለመደብደባቸው ሁለተኛ እቺ ሴት ራእይ ታይቶኛል ብላ ገዳሙ ወይም ሀገረ ስብከቱ ያልፈቀደውን እምነት በዛ ቦታ ላይ ራእይ ታይቶኛል ብላ የበሶ እምነት በራሷ ፍላጎት ገዳሙ ላይ እንደምታካሂድ የበሶ እምነት ልብ በሉልኝ ሶስተኛ ደግሞ የየትኛውም ሰው ወር እስከ ወር ሴት ልጅ ንጹህ ልትሆን አትችልም እና ወር እስከ ወር እቺ እህታችን እዛ ቦታ ላይ ታገለግላለች መቶ ሀያ ስውሯን አባቶች አሉ እያለች የውሸት ማስረጃ ገዳሙ ወይም ደግሞ ሀገረ ስብከቱ ያለቀቀውን የውሸት ማስረጃ በሶሻል ሚዲያ በዩቲዩብ ትለጥፋለች በዩቲብ ቻናሉ ላይ እንዲጠየቅልን ወይም ደግሞ ህዝብ እንዲገነዘብ የምንፈልገው የመቤታችን የእግር አሻራ በቦታው ላይ አለ። ስውራ ማርያም ኑ ብላ የውሸት የትም ደብር ላይ ሌላ ደብር ላይ ያለውን ህፃን ልጅ እያስመሰከረች ዩትብ ላይ ፖስተው ከአንድ ሚሊዮን እይታ በላይ ሲያገኝ ያንን ቪዲዮ መልሳ ደለታ አውርዳለች እና እኛ ቀድመን ስላወረኑ ያን ቪዲዮ እንደማስረጃ ቆራቢ ሾፌሮች ስለመደብደባቸው በማስረጃ የጀሞ አባታችን መድኃኔዓለም ቤተክርስቲያን ሰንበት ተማሪዎች ስለመደብደባቸው በማስረጃ ቪዲዮዎችም የተደበደቡ ሰዎችም በአካል እናቀርባለን። እና በቤተክርስቲያን ስርዓት የምንወዳችሁ የምናከብራችሁ እህቶች፣ ወንድሞች ስውሯ ማርያም የትኛውም ሰው ከየትም በኩል ተጉዞ መግባት አይችልም፣ መግባት አይችልም። ጸበል የሚሰጠው በብር ነው ቄደር ጥምቀት በብር ነው። አንድ ሰው አንድ ገዳም ላይ እስኪድን ድረስ ውጪም ተኝቶ ጸበሌ መከታተል መብት አለው። ያ ነገር ግን ሰባ ቀን ከሞላችሁ በገዳሙ አስተባባሪ ተብሎ ባሉት ነው የምትወገዱት ወይም የምትወጡት። እቺ ሴትዮ በሚሊሻ ነው የምትንቀሳቀሰው፣ በሚሊሻ ነው የምትንቀሳቀሰው። ሚሊሻዎቹ መንገድ ላይ የመጡት ወጣቶችና እህቶችን ይደበድባሉ። ይሄ በማስረጃ ነው ፈጥረን የምናወራው አይደለምና በዚ አጋጣሚ ከመውረዴ አንድ ደቂቃ ይኖረኛልና ትላንትና እና ዛሬ ወደዛ ጥሪ ተደርጎላችሁ የሄዳችሁ ቲክታከሮች ይሄንን ነገር ታው፣ ስለ ቤተክርስቲያን ዝም አንልም። ስውራ ማርያም ላይ ያለው በደል እንዲቆምልን እንፈልጋለን። ቴዲዬ እግዚአብሔር ያክብርልኝ። አራቱን ነገሮች በማስረጃ ስላለ ኔጋ የትኛውም የገዳሙ አካልም ይሁን በዚህ በኩልም ሄዶ ቅሬታ ያለው ሰው ከኛ ጋር መወያየት ይችላል። እግዚአብሔር አምላክ ያክብርልኝ ሰላሙን እጅግ በጣም እናመሰግናለን፣ ዳይቶ ወንድማችን እንደ አንዳንድ ማስረጃዎችን ከተቻለ ከተቻለ ጌትሽ ጋር የሚመችም ከሆነ ከጎን አድርጋችሁ በቪዲዮ ብ ማህበርተኞች ጨረታ የሚባለው እኔ እንግዲህ በራሴ ጉዞ እሄድ ስለነበረ ይኸው መምህር እዮብ ማለ ሊመሰክር ይችላል ከኔ ጋር ይሄዳሉ። ሌሎቹም ወንድሞቼ እኔ ዲያቆን ዘማሪ አሸናፊም ጋ ይጃለው በሱ ጉዞ ሳማ ሰንበት ጨረታ ላየሁም። ግን ልጅቷ አምባ ገነናት ባለፈው ሮማን እንዳለችው ቤተ ክርስቲያኗ ለግለሰብ ተሽጣለች። ይሄ እውነት ነው። ምክንያቱም ለቤተ ክርስቲያኗ ወይም ለገዳሟ ያብር ማለት በጉዞው የቤተ ክርስቲያኑ ነው ከተባለ ቤተ ክርስቲያኗ ብዙ ልማት እንደ ሰሚነሻውን በአይናችን እያየነው ነው። በአይናችን ማለት ነው፣ ያቺ ገዳ ለምታ እናያት ነበረ። መውጫውን እያየነው ነው። ድንጋ በድንጋ ነው። ኢቭን መጸዳጃ ቤቱ በስነ ስርዓት የለም እያሉ ምዕመናን አቅርበዋል። እኔ እዚህ ጋር ቪዲዮ የሰራሁት እኔ መብርሃን በምታውቀው ለጥቅም እንኳ አይደለም። ወላዲታ አምላክ ምስክሬ ናት፣ እየማልኩ ነው የምናገረው ምክንያቱም ያቺ ቤተ ክርስቲያን የሁሉም ነች። የትኛውም ገዳም ስንሄድ ብዙ ገዳማት ረግጫለሁ። ሲሄድ እዚህ ቦታ ላይ አትምጡብን የሚል የለም። ሁሉም ቦታ ላይ ስንሄድ በደስታ ነው። ዚጊቲ ስንሄድ፣ ምድረከብድ ስንሄድ ማንም በፈለገው ጉዞ ሄዶ ደርሶ ይመጣል። ጻርቃኔ ማርያም ስንሄድ፣ ጊሸን ማርያም ሲኬድ ሌላም ቦታ ሲኬድ ማንኛውም ትልልቅ የጉዞ ማህበራት በስነ ስርዓት ሄደው በስነ ስርዓት መጥተዋል። ተደበደብን ቆሰልን የሚባል ነገር አልሰማሁም። ስወሯ ማርያም ግን ተደጋጋሚ ነገር ችግር መጣ። በመረጃ ተይዟል። አዎ በመረጃ ተይዟል። ግን ካስተዳደሩ ጀምሮ ሁሉም ከላይ እስከታች እሷ እኔ በንግግር እኮ መቼ ይሄ እቺ ቤተ ክርስቲያን ለምታለች ከማስተዋል ነው እንግዲህ ይሄን ቃል የሰማሁት፣ ወይም አጸደ ማርያም ከሚሏት እራሳችሁም ሰምታችሁ ይሆናል። ምንድን ነው ያለችው? እኔ ይህ ቤተ ክርስቲያን አልምተናታል፣ ያለማ ቤተ ክርስቲያን እንስጣችሁ ነው ያለችን። እሷ እንግዲህ የግሏን ቤተ ክርስቲያን ይዛለች። ሌላ ልታክ ለዚህ ይሄንን ጩኸታችንን አታፍኑ። ወደኋላ መለስበታለሁ። ቴዳ ለሌላው እድል ስጥ። እሺ እናመሰግናለን። ማሯ ምናልባት እሷ ስትናገር ካስታወሰች ነገሮች አንደኛው እርግጥ መናገር እፈልግ ነበር ግን እንደ ቅድም ስገባም ጀምሮ ለማሯም ጭምር ነግሬያታለሁ ለሌሎችም ተወያዮች እንድትነግር እኔ በማወያየት መንፈስ መቀመጥ አለብኝ፣ ምክንያቱም መፍትሄ እንዲመጣ ስለሚያስፈልግ የገዳሙም ሰዎች ጽሞና ሆነ የተሞላ ውይይት መሆኑን አይተውና መርምረው ተረድተው እንዲመጡ ያስፈልጋል። ስለዚህ በዛ መንገድ ነው የምቀርበው ብዬ ስለወሰንኩ እንጂ እንዳለችው ነው። እኔ ጋም እንደዛው ተደውሎ ማን ነህ? አዘጋጅ ምንድነ? ከየት ነህ? ተመጣትና እናያለን የሚል ቃል ማስፈራሪያ ከአንድ ማንነቱ ከማይታወቅ በየትኛውም አፕሊኬሽን በዋትሳፕም በቴሌግራም ብታስገቡት ማንነቱ በማይታወቅ መንገድ በጣም በጣም በጣም ከፍተኛ እብሪት የተሞላው ንግግር እኔ ደግሞ በተፈጥሮ ያው ትቢት አይመቸኝም እውነት ለመናገርና እንደዚህ አይነት ነገር ስሰማ ቀጥታ እንደውም ጉዳዩን ለብፁዕነታቸው እንዲደርስ በተለያዩ የአስተዳደር ክፍል ሰራተኞች ሞከርኩኝ። ምላሹ እጅግ በጣም የሚያሳዝን ነበር። መጥቀስ አልፈልግም፣ መናገር አልፈልግም። ከዛ በኋላ ያው ችግሩ እግዚአብሔር አምላክ ጊዜ ጠብቆ መብርሃን እራሷ ወዳ ፈቅዳ እንደዚሁ ህዝባዊ የሆነ ቅሬታ እንደሚያስነሳ በማመንና ያ ጊዜ እስኪመጣ እንደው ዝም ቢባል ይሻላል ብዬ ስላመንኩ እንዳልኳቸው አባቶች ጋር ከደረሰ በኋላ ነጥሮ ሲመለስ የሆነ የሚሰማችሁ ስሜት አለ። እዛ ስሜት ውስጥ ተገኘው እንጂ እብሪት፣ እውነት ለመናገር ለገዳሙ በተለየ መንገድ ታስቦ ከሆነም የሚነገርበት መንፈሳዊ ቃል አለ፣ መንፈሳዊ ቋንቋ አለ። በነገራችሁ ላይ የጉዞ ማህበራት በሙሉ መጥፎ ናቸው ማለት አይቻልም። በጨረታ ቤተክርስቲያን የሰሩ በጣም በርካታ ማህበራት አሉ። በጣም መስተካከል የሚገባቸው እንዳሉ ሌቦች እንዳሉ ሁሉ ማለት በትክክል ደግሞ ቤተክርስቲያን ሄደው ያነጹ ለየአብያተ ክርስቲያናቱ ደግሞ እየሰበሰቡ ስንትና ስንት ነገር ያደረጉ በርካታ ማህበራት አለ። ለምሳሌ እንደነ ማህበረ ቁስቋም አይነቱ የጉዞ ኮሚቴ አለው ለብቻ እነ ቅድስት አርሴማ ይርጋ ለምን አይደለም። ቤተክርስቲያኑን ብቻ ይቅርና ስንት ማስፋፊያን በማህበሩ ሰርተዋል። አሁንም እየተመለከትነው ነው። ሙታንሳ የራሱን በጀት በጅቱ ስንት አይነት ስራ እየተሰራ እንደሆነ ይሄ ሁሉ ማህበራት ናቸው እየሰሩ ያሉት። ስለዚህ ሁሉንም አጠልሽታችሁ ሁሉንም እንደዚህ አትምጡብን አትድረሱ ብላችሁ እንዴት ይሆናል? ጥሩ መቆጣጠር መፈለጋችሁን አልጠላውም። ለአኪሬሲ በጣም ጥሩ ነው ብላችሁ ካሰባችሁ አንዳንድ ተወካይ በየመኪናው ነው በትህትን በኦርቶዶክሳዊ ጽባት መድባችሁ መቆጣጠር አችሉም። መቶ ስልሳ መኪና ቢነሳ መቶ ስልሳ ሰው መቅጠር አይቻልም። በጎ ፈቃደኛስ እንደው መጥፎ ነገር እንዳይደረግ እንኳ ከተባለ በዛ መንገድ ማድረግ አይቻልም። ገዳሙን ለሽያጭ ከምታቀርቡት ይልቅ ገዳሙ ውስጥ በሚሰራው ተአምራት ሰው ራሱ ብዙ ነገር እንዲፈጽም ማድረግ አትችሉም ወይ? እነ ቁልቢ ገብርኤል ህዝብ አታለው ነው ዛሬ እዚህ ደረጃ የደረሱት? እነ ግሸን ማርያም፣ እነ አክሱም ጽዮን ማርያም፣ ይህ ሁሉ እኮ እንደው ስም አሳምሮና የሆነ ሌባ ተክሎ እኮ አይደለም። ቤተ ክርስቲያኒቱ ዛሬ ባለችበት ሁሉና ላይ የደረሰችው ምእመናንን የሚያነቃቃ ልዩ የመንፈስ ቅዱስ አሰራር ያላት ቤት ናት። እና እዚህ ውስጥ የሁሉ ፍትፈታ ምን ያስፈልጋል? ስለደረሰብኝ ይህን መናገር ተገቢ ስለሆነ ንግግሮች በፍጹም መንፈሳዊ አይደሉም፣ እብሪት የተሞላቸው ናቸው። የሆነ ወጠምሻ ግሩፕ አለ። ቅድም እንደተባለው እንደዛ አይነት ነገር ነው የሚንጸባረቀው። እና አሁንም በዚህ መንገድ ብትመጡ በጣም ደስ ይለናል። ይህን ሰምታችሁ ግን መግለጫ ብቻ ለመስጠት የምትጋጋጡ ከሆነ እግዚአብሔር በሚያውቀው ለውይይት ሳይሆን እናንተን ለማስቆም እንሰራለን እንሰራለን ደግሞ አትጠራጠሩ። አናቆምም ብላችሁ አስባችሁ በትምክህት የምታስቡ ከሆነ ግዴላችሁ፣ የሺ ፍልጥ ማሰሪያው አንድ ልጥ ይባላል። ቤተ ክርስቲያናችን ለብዙ መንገድ መለው አላት። ይህን እንድታስቡት እንፈልጋለን። ወንድሜ ዲያቆንዮ እድል ልስጠውና ለነሚክዬ ከዛ ሰጣለው። ዲያቆንዬ እንድትቀጥል ይሁን። ከዛ በፊት በደንብ ታብታብ አድርጉ፣ ሼር አድርጉ። ሰው እንዲቀንስ አንፈልግም። ሁሉም ተሰብስቦ የጋራ ግንዛቤ እንዲይዝልን እንፈልጋለን። በየመሃሉ መረጃ እንሰጣለን ብያችሁ ነበረ። ሳልሰጥ በመቅረቴ በጣም ይቅርታ ጠይቃለሁኝ። እፎይ በፍጹም መልካም ደህንነት ውስጥ መኖር ሁላችሁም እንድታውቁ ያስፈልጋል እንድታውቁ ያስፈልጋል። ተሙን በተመለከተ እየሰራንበት ነው። የት እንደደረሰ ምን እንዳለ ምንም እስካሁን ድረስ አላወቅንም። ዝም ብለን በመላመት የምናወራው ነገር ስለሌለ የተሙን ጉዳይ በተከታዮቹ እንግዲህ ኢትዮጵያ እስኪነጋ ባለው ሰዓት የሚኖሩ ነገሮች ካሉ ቶሎ ቶሎ እንደለመድነው ለወንድሞቻችን ከጎናቸው የመሆኑን ነገር ገፍተን እንቀጥላለን። በዚህ አትጠራጠሩ። ነገር ግን በጸሎት ትጉ። ወንድሜ ዲያቆን ዮብ ቀጥል። ሰላመ ክርስቶስ ይብዛላችሁ ለሁላችሁም፣ ለአገልጋዮቹም፣ እዚህ ውስጥ ላላችሁም፣ ታች ያላችሁም፣ ለሁላችሁም ሰላመ ክርስቶስ ይብዛላችሁ። እኔ ስለ ስውራ ጉዳይ ዛሬ አይደለም በጣም ብዙ ምእመናን ስለዚህ ጉዳይ ሲነግሩን ሲጠይቁን፣ እኛ ራሱ አንዳንድ ጊዜ ምንድን ነው ይሄ ነገር፣ ቤተ ክርስቲያን ነው የግል ነገር ነው እያልን ነበር ዛሬ ደረስ ነውእና ዛሬ ህዝቡ ጋር መድረሱ በጣም መልካም ነው። ለምንድን ነው ብዙ ነገሮችን ልንረዳ ተጨማሪ ደግሞ ማድረግ ያለብን ነገሮችን እንድናደርግም ልንገደድ እንችላለን። በሀገር ስብከቱ ጉዳይ በጣም ብዙ ተክዶበት መልስ አላገኝም። ይሄ ደግሞ ሁላችንም የምናውቀው ሴትዮዋ የራሷ ኢኮኖሚ ያላት የራሷ ወታደራ ያላት ማለት ምኒሻ አዘጋጅታ ሰዎችን ማስፈራራት ደረጃ ከደረሰች ምን ያህል ጉልበት እንዳላት ሲጀመር እሷ ነጋዴ ናት። ነጋዴ ትርፉ ለማግኘት ምንም ያደርጋል። ሁላችንም የምናውቀው የንግድ ባህሪ ሰው ብዙ ነገር ለማድረግ ወይም ብዙ ነገር ለማግኘት የሚያደርገው ብዙ ነገሮች አሉ። ያን ደግሞ እያደረገች ነው፣ አሳይታናለች። ቤተክርስቲያናዊ ስርዓት ነው። ቤተክርስቲያናዊ ስርዓት አንድም ነገር ያየንበት ነገሮች የለም። ቤተክርስቲያን ስርዓት አይጠበቅም። ተጨማሪ ደግሞ የትኛውም ገዳም ወይም ደግሞ የትኛውም ጸበል ክርስቶስ ዋጋ የከፈለለን በነፃ ነው፣ ማግኘት የምንችለውም በነፃ ነው አይደለ? ከዚህ በፊት ለምንድነው ጸበላት የሚሸጡት እምነት ለምንድን ነው የሚሸጠው ብለን ብዙ ቦታ ላይ ተከራ ነገሮች ሁሉ ሲቆሙ መጥተዋል። ዛሬ ላይ ሙሉ ገዳሙን ነው የራሷ የቢዝነስ ወይም የራሷ ሱቅ ያደረገችው ሴት እየዋል እያየን ያለነው ጉዳይ እየሰማ ነው። እኔ ቦታው ላይ አልሄድኩም በጣም ብዙን ጊዜ ሰማዋለው ግን እግዚአብሔር ያልፈቀደ መሰለኝ እዛ ቦታ አልደረስኩም። ግን በጣም ብዙ ምዕመናን ዛሬ ሳይሆን አመታት አልፈው አሉ ይህም ጉዳይ እየሰማው ከመጣው በጣም ብዙ ሰዎች ሲጠይቁ ይሄ ደሞ ቤተክርስቲያናዊ ስርዓት ነው ወይ? እንዴት አንድ ሴት የሀገሪቱ ሊቀጳጳስ ናት ወይ ወይም የደብሩ አስተዳዳሪ ናት ወይም ምስዋት የሰጠ ያለበለዛ የሀገሪቱ ሊቀጳጳስ ወይም የሀገረ ስብከቱ ሊቀጳጳስ ከዛ ወይ ፓትርያርክ ወይም ደግሞ